ለተወሰኑ ዓመታት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ያገለገሉት ጄኔራል ጻድቃን ገብረተንሳይ ሰሞኑን የሰጡት አስተያየት አነጋጋሪ ሆኗል፣ ኤርትራን ክፉኛ አስቆጥቷል። በ1990ዎቹ በነበረው የኢትዮ ኤርትራ ጦርነት ወቅት አስመራ ገብተን ሻቢያን እንደምሰስ የሚል ጽኑ አቋም ነበራቸው። ይህ ጸረ ሻቢያ የሆነ አቋማቸውም ጄኔራል ጻድቃን ገብረተንሳይ በከፍተኛ ወታደራዊ አመራርነታቸው እንዳይቀጥሉ አድርጓቸዋል። በዚህ አቋማቸው የኤርትራ ባለስልጣናት አሁን ድረስ ቂም እንደቋጠሩባቸው ነው። ጀነራል ጻድቃን ከሰሞኑ ባስነበቡት አንድ ጽሁፋቸው የኢትዮጵያና የኤርትራ ጦርነት አይቀሬ ነው ማለታቸው ኤርትራን አስቆጥቷል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ጀነራል ጻድቃንን ጦርነት ናፋቂ ነህ ብለዋቸዋል። አቶ የማነ ገብረ መስቀል ጀነራል ጻድቃን አሰብን ለመያዝ ፍላጎት የነበራቸው ሰው እንደነበሩ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ አስታውሰዋል። ማስታወቂያ ሚኒስትሩ ጀነራል ጻድቃን አሰብን ለመያዝ የሞከሩት በጦርነት ብቻ ሳይሆን ከዚያ በኋላ በጽሁፎቻቸው ሳይቀር አሰብ የኢትዮጵያ ናት ብለው ለማሳመን ጥረት ሲያደርጉ ነበር ብለዋል። ጄኔራል ጻድቃን በሚሰጧቸው አስተያየቶች ሁልጊዜም የትግራይን ወታደራዊ አቅም አጉልተው ለማሳየት የተቻላቸውን ሁሉ ጥረት ያደርጋሉ። ሰሞኑን ባስነበቡት በዚህ አነጋጋሪ ጽሁፋቸውም ያነሱት ዋነኛው ነጥብ ከዚህ ጋር የሚገናኝ ነው። በወታደራዊ ዘርፍ ጻድቃን ትግራይን ሲገልጧት ከኢትዮጵያ ውጭ የሆነች ልዕለ ሀያል አድርገው ነው ፃድቃን ትግራይን በቃለ ምልልሶቻቸው ሆነ በጽሁፎቻቸው ከኢትዮጵያ አንጻር ይቅርና በቀጠናውም ትርጉም ያለው የፖለቲካ ኃይል አሰላለፍ ሊለውጥ የሚችል ከፍተኛ ወታደራዊ ጠቀሜታም አቅምም ያላት አድርገው ይስሏታል በዚሁ ሰሞኑን ባሰራጩ ጽሁፋቸው ይህንን አቋማቸውን አንጸባርቀዋል በጦርነቱ ማዕከላዊ የምትሆኑ በደንብ የሰለጠንና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ጦርነቱ ሲያከትም አሁን የምናውቀው የሀገራቱ ጂኦግራፊ ይለውጣል በአፍሪቃ ቀንድ ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል በዚህ ደረጃ ከኢትዮጵያ አልፎ የአፍሪካን ቀንድ ቀጠናን ጭምር በመሻገር እስከ ቀይ ባህር ድረስ ተጽዕኖ ሊያሳድር ይችላል በማለት በገለጹት ግዙፍ ጦርነት በመጨረሻ ትግራይ አሸናፊ ሆና ትወጣለች የማለታቸው ጉዳይ ግራ አጋቢ ነው። ትግራይ በዚህ ጦርነት ውስጥ እንደ ሀገር ተሳታፊ እንደምትሆን አድርገውም አስቀምጠዋል። በመጀመሪያ ትግራይ በኢትዮጵያ ውስጥ ያለች አንዷ የፌዴራል ግዛት አካል ናት። ጦርነት ውስጥ የምትገባውም ከዚህ ውጭ የምትሆነውም ከኢትዮጵያ ጋር ብቻ ነው። ትግራይ ከኢትዮጵያ የተለየ ወታደራዊ አቅም ሊኖራት አይችልም ይላሉ አስተያየት ሰጪዎች። አንድ የፌዴራሉ አካል የሆነ ክልል ጄኔራል ፃድቃን በሚሉት ደረጃ ሊገለጽ የሚችል ወታደራዊ አቅም እንዲኖረው ሕጉም ማሰራሩም አይፈቅድም። በቀደመው የሁለት ዓመታቱ የትግራይ ጦርነት ውስጥ የተገባው በዚህ መልኩ በተሰራው የተሳሳተ ወታደራዊና ፖለቲካዊ ስሌት ነው። የሁለት ዓመታቱ ጦርነት ከመጀመሩ በፊት ቀደም ባለው የትግራይ ጦርነት ዝግጅት ወቅት ጄኔራል ፃድቃን በምክሩና ዝክሩ ላይ ነበሩበት። በመጨረሻም ጦርነቱ እንደፈነዳ ከጦርነቱ መሪ ጄኔራሎች መካከል አንዱ ነበሩም። በጊዜው በጦርነቱ ሂደት በየማሉ ሲሰጧቸው የነበሩት የወቅቱ ቃለ ምልልሶችም ልክ እንዳሁኑ በወታደራዊ አቅሙ ትግራይን አግዝፎ የመሳል ሁናት የሚታይበት ነው። በዚያው ሰሞን ከቢቢሲ ጋር በነበራቸው ቆይታ ጦራቸው በአፋር ክልል በኩል የኢትዮ ጅቡቲን መንገድ ሚሌ ላይ ለመቁረጥ ግስጋሴ ላይ መሆኑን፣ በዚህም የመንግስት ገቢ ወጪ ሙሉ ለሙሉ ቀጥ እንደሚል ጦርነቱን በዚያው እንደሚደመደም ተናግረው ነበረም። ፃድቃን በዚያን ሰሞን የጦርነቱ አብቅቷል፣ ከዚህ በኋላ የምንደረደር ነው ሲሉ ተናግረዋል። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው ነው። እኔ ማለሰው ጦርነቱ እያለቀ ነው ነው። ከማን ጋር ነው? ሆኖም በመጨረሻ ታሪኩ የሆነው ሌላ ነው። እርሳቸው በጦርነቱ ወቅት አንድ አንድ ወታደራዊ ጠበብት ሲሰጧቸው የነበሩት ትንታኔዎች በሙሉ የሰሩበት ሁናቴ የለም። እናም አሁን ብቅ ብለው በቀደሙት ጊዜያት ከሰጧቸው አስተያየቶች ብዙም ያልተለዩ ነገር ግን መሬት ላይ ተፈትነው መስራት ካልቻሉ ትንታኔዎች ጋር ተመሳሳይ የሆኑ ሀሳቦችን አንጸባርቀዋል። ጀነራል ጻድቃን የትግራይን ወታደራዊ አቅም አጉልተው ለማሳየት እየሞከሩ ያሉት ከሰው ኃይል አንጻር ነው። በጦርነቱ መካከል ላይ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት የሚል ሀሳብ ሰጥተዋል። ለመሆኑ ወታደራዊ አቅም ምንድር ነው? ወታደራዊ አቅም ብዙ ነገር ነው። ከወታደራዊ አቅሞች መካከል አንዱ የሰው ኃይል ነው። ወታደራዊ ሰው ኃይል ሁሉንም ወታደራዊ አቅሞች ጠቅልሎ የሚወስድ አይደለም። የጦር መሳሪያ፣ ወታደራዊ ቴክኖሎጂ፣ ጦርነት መሸከም የሚችል ኢኮኖሚና የመሳሰሉት ጉዳዮች ይጠቀሳሉ። ከነዚህ ውስጥ ወታደራዊ ሰው ኃይል በመቶኛ ምን ያህሉን ስሌት ይይዛል የሚለውን በተመለከተ ደግሞ ራሱን የቻለ ትንታኔ ሊኖረው ይችላል። ሆኖም ጻድቃን እንደሚሉት ግን ወታደራዊ ሰው ኃይል ብቻውን የአንድ ሀገር ወይንም አካል ብቸኛ ወታደራዊ አቅም መለኪያ አይደለም። ይህ ብቻ ሳይሆን ትግራይ አሁን ያለችበት የፖለቲካው ጥንቅጥ በራሱ ትግራይን ጠንካራ ወታደራዊ ኃይል ያላት ክልል ሊያደርጋት አይችልም። ላለፉት ሁለት ዓመታት ጦርነት በተካሄደበት በክልሉ የደረሰው የኢኮኖሚያዊ ድቀት በራሱ ሌላ የክልሉም የሀገርም ፈተና ነው። ቪየትናም ወታደራዊ ጥንካሬ ሂሳብ በምን አይነት የቀመር ግብአት ተሰራ የሚለው ጉዳይ አጠያያቂ ሆኗል። የጀነራል ጻድቃን ሌላኛው ሐሳብ ጦርነቱ ሲያክትም አሁን የምናውቀው የሀገሪቱ በአፍሪካ ቀንድና ከቀይ ባህርም ማሻግሮ ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል የሚል ሆኖ ይታያል። ጦርነቱን የአርማጌዶን ጦርነት አድርገው ነው ያስቀምጡት። በዓለም ላይ በርካታ ጦርነቶች ተካሂደዋል። በመጨረሻ ውጤታቸው የሀገራትን ካርታ ጂኦግራፊ የለወጡት ግን ውስን የሚባሉት ናቸው። በዓለም የተካሄዱትን የጦርነቶች ብዛት ያህል የሀገራት ካርታ ቢለዋወጥ ኖሮ ዓለም ዛሬ ብጥስጥሷ በወጣ ነበረም። እርግጥ በሀገራት ጦርነት ግዛቶች ይለውጣሉ፣ አዳዲስ ሀገራትም ይፈጠራሉ። ኤርትራም እንደ ሀገር የዚሁ ቀጠና ጦርነት ውጤት ናት። ኤርትራ ሀገር የሆነችው በጦርነት ነው። ሀገር ሆናም ጦርነት አልቀረም። ጎረቤት ደቡብ ሱዳን ብትሆን ከሱዳን በመገንጠል ሂደት አዲስ ሀገር የሆነችው በጦርነት ሂደት ነው። እነዚህ ሁናቴዎች ከተፈጠሩ ሁለትና ሶስት አስርት ዓመታት ተቆጥረዋል። ከዚህ ውጭ አሁን ባለው ሁናቴ በሀያላኑ ሀገራት ጦርነት ካልሆነ በስተቀር ጻድቃን እንደሚሉት የሀገራትን ካርታ ሊለውጥ የሚችል አዲስ ቀጠና የሀይል አሰላለፍ ሊፈጠር የሚችል ጦርነት በአፍሪቃ ቀንድ የሚታሰብ አይደለም የሚሉ አስተያየት ሰጫዎች አሉ። የሀያሉ ሀገር ፕሬዚደንት የሆኑት ትራምፕ ግሪንላንድን እቆጣጠራለሁ፣ እንዲሁም ፓናማ ቦይን እይዛለሁ ብለዋል። በሩሲያ ዩክሬን ጦርነት ሩሲያ ሰፊውን የዩክሬን ግዛት ጠቅልላለች። አንዳንዶቹ አካባቢዎች ከግዛቷ ጋር የቀላቀለቻቸው ናቸው። እንደዚህ አይነት የአያላኑ ጦርነት በእርግጥም በፍጻሜው የግዛትና የኃይል አሰላለፍ ለውጥ ሊያስከትል ይችላል። ሊከሰት ይችላል ከሚባለው የኢትዮ ኤርትራ ጦርነት አንጻር ምናልባት ከተወሰኑ ኪሎ ሜትሮች የድንበር ግዛቶች መገፋፋት ውጭ ሊኖር ይችላል ተብሎ የሚታሰብ የሰፋ ለውጥ የለም። ጀነራል ጻድቃን በኢትዮ ኤርትራ ጦርነት ወቅት የጦር ኃይሎች ጠቅላይ ታማዦር ሹም በመሆን ጦርነቱን መርተዋል፣ አዋግተዋል። ከዚሁ ጋር በተያዘ በኤርትራ በኩል ጠበቅ ያለ ቂም ተይዞባቸዋል። ከዛሬ 20 ዓመታት ገደማ በፊት በተካሄደው በዚሁ ጦርነት በጀነራሉ የጦር አመራር ላይ የሰላ ትችት የሚያሰሙ አሉ። የትግራዩን ጦርነት አስመልክተው የኢትዮ ኤርትራን ጦርነት ወደ ኋላ መልስ ብለው በትዝታ የቃኙትንና ከዋልታ ጋር በነበራቸው የአንድ ወቅት ቃለምልልስ ማብራሪያቸው የሰጡት ሌትናል ጀነራል ባጫ ደብላይ አንዱ ናቸው። ጀነራሉ በትግራይ ጦርነት ወቅት አግባብነት የሌለው መስዋዕትነት እንዲከፈል አድርጓል በሚል ጀነራል ጻድቃንን ሲተቹ ተደምጠው ነበረም። ከባድመ ከተያዘ በኋላ ጻድቃን እዛ ሀይሉን ሀይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባን ተጨፈጨፈና ተመለሰ የኛ ስራ። በሌላ አቅጣጫ ደግሞ ጀነራል ጻድቃን ልክ እንዳሁኑ የህወሓት መከፈል ሁሉ ያን ጊዜ ከኢትዮ ኤርትራ ጦርነት ማግስት ድርጅቱ በ1993 ለሁለት ሲከፈል በአቶ መለስ ዜናዊ ትእዛዝ ከወታደራዊ አመራርነታቸው እየተሰናበቱ ሰው ናቸው። የአመራሮች ልዩነት እየተፈጠሩ ጦርነቱ እንዴት ይቋጭ በሚለው ጉዳይ ነው። የጄኔራል ፃድቃንና ቶሲ የአብርሃ ቡድን ጦርነቱ ማብቃት ያለበት ሻቢያን እስከ አስመራ ድረስ ዘልቆ በመደምሰስና አሰብን ጭምር በመቆጣጠር ነው ብሎ ያምን ነበረም። አጠቃላይ ፖለቲካውንና ወታደሩን በጠቅላይ አዛዥነት የሚመሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አቋማቸው የተለየ ነበረ። ግዛታችንን ካስመልስን በቃን፣ የምን አስመራና አሰብ ነው ይሉ ነበረም። እናም በሁለቱ ኃይላት መካከል የነበረው የጦርነት አካሄድ ልዩነት የሰፋና ማስታረቅም የሚቻልበት ሁናቴ ስላልተፈጠረ የነጻድቃንና ስያ አብርሃ ቡድን ወደ ጎን መባል ግድ ብሎታል። በጊዜው ከእርሳቸው ጋር ከፓርቲም ሆነ ከመንግስታዊ አመራርነት የመባረር ፈተና የገጠማቸው ስያ አብርሃ፣ እነ ገብሩ አስራትና እነ አረጋስም ሌሎችም ነበሩ። እነ ስዬ ለዓመታት እስር ሲዳረጉ ጄኔራል ፃድቃን በዝምታት አለፉም። ጀነራል ፃድቃን ወደ ትምህርት ዓለሙ ተመልሰው በዩናይትድ ኪንግደም ኦፕን ዩኒቨርሲቲ የድኅረ ምረቃ ትምህርታቸውን በቢዝነስ አስተዳደር ዘርፍ ተከታትለዋል። እነዚህ ሁኔታዎች ረዘም ካሉ ወታደራዊ ልምዳቸው ጋር ተዳምሮ በብዙ ግንኙነቶች ላይ ያገዟቸው ሆነው ይታያሉ። ጀነራሉ ከዚያ በኋላ ፊታቸውን ወደ ዓለም አቀፋዊ ጉዳዮች በማዞር የአዲስ የአዲስቷን ሀገር ደቡብ ሱዳንን ጦር ወደ ማደራጀትና ማዘመን ተልእኮ ነበር ያመሩት። በዩናይትድ ኪንግደም የዓለም አቀፍ ልማት ዘርፍ የደቡብ ሱዳንን መንግሥት እንዲያማክሩም ተቀጥረዋል የሀገሪቱ መንግስት በጸጥታና ደህንነት ዘርፍ ሲያማክሩ ቆይተዋል። ከዚህ ውጭ በደቡብ ትግራይ ራያ ቢራ ፋብሪካ ቋቁሞ ሰርተዋል። ከዚያ በኋላ በፖለቲካ ጉዳዮች ላይ በጽሁፍ ሀሳባቸውን የሚያጋሩ ነበሩ። በሀገራዊ ፖለቲካዊ ጉዳዮች ከዳሴው ግድብ ጋር በተያዘ ባሉት ቀጠና የፖለቲካዊ ትንታኔዎችን ይሰጡ ነበርም። በዚህ መሀል ነበር በትግራይ እየተደረገ በነበረው የጦርነት ዝግጅት ጄኔራል ጻድቃን ድምፃቸውን አጥፍተው ከአዲስ አበባ ወደ ትግራይ ያመሩት። የትግራይዩ ጦርነት በድንገት ሲቀሰቀስ ከጦርነቱ መሪ ጄኔራሎች መካከል ጻድቃን አንዱ ሰው ሆነው ብቅ ብለዋል። በርካቶች ከወታደራዊ አመራርነት ይልቅ ወደ ፖለቲካውና ቢዝነሱ እያደሉ ነው የሚለውን ግምት ይዘው ስለነበር ጻድቃን ተመልሰው ወደ ጦር ግንባር ሲመጡ መገረማቸው አልቀረም። እንዲያም ሆኖ በስኬት ያልተደመደመውን ጦርነት ከመሩት የጦር አዋጊዎች መካከል ጻድቃን አንዱ ሆኑ። ጦርነቱ እንዲቆም ባድርገው የፕሪቶሪያው የዘላቂ ግጭት ማቆም ስምምነት ላይ ከአቶ ጌታቸው ረዳ ጋር ጄኔራል ጻድቃን አንዱ ተደራዳሪ ነበሩ በህዋት ወገን ጦርነቱ በዚህ ስምምነት ተቋጭቶ የትግራይ ጊዜ አስተዳደር በተቋቋመበት ወቅት ጀነራል ጻድቃን በምክትል ፕሬዚደንት ማዕረግ ያልተማከለ አስተዳደርና ዴሞክራታይዜሽን ካቢኔት ሴክሬታሪያት ኃላፊ ሆነው ተሰይመዋል። በመጨረሻ ህወሓት ለሁለት መከፈሉን ተከትሎ ደግሞ ከአቶ ጌታቸው ረዳ ጎን በመሆን ከነ ደብረ ጽዮን ቡድን በተቃርኖ አቅጣጫ እየተጓዙ ይገኛሉ።